አጭር ዘጋቢ ፊልም የርዕሰ አድባራት ወገዳማት ተድባበ ማርያምንም እንመለከታለን። ርዕሰ አድባራት ወገዳማት ተድባበ ጽዮን ከቀዳማዊ ምኒልክ እስከ አብራሃ ዋጽባ ዘመነ መንግስት። ርዕሰ አድባራት ወገዳማት ተድባበ ማርያም በደቡብ ወሎ ዞን ምዕራባዊ ክፍል በአማራ ሳይንት ወረዳ ከመሬት ከፍ ባለ ሰንሰለታማ ተራራ ላይ የምትገኝ ሲሆን ምሥራቅ ጎጃምና ደቡብ ጎንደር የሚያዋስኗታል። ቤተ ክርስቲያኗ የምትገኝበት ተራራ ዐሥራ ሁለት በሮች የሚገኙበታል። እነዚህም ዐሥራ ሁለት በሮች የዐሥራ ሁለቱ ነገድ እስራኤልና የዐሥራ ሁለቱ ሐዋርያት ምሳሌዎች ናቸው። ርዕሰ አድባራት ወገዳማት ተድባበ ማርያም ከሁለት ሺህ ዘጠኝ መቶ ሰማንያ አምስት ዓመት ያላነሰ የታሪክ እድሜን ያስቆጠረች ጥንታዊት ቤተ ክርስቲያን ናት። ቀዳማዊ ምንሊክ በኢትዮጵያ በነገሰበት ዘመን የተመሠረተችም ሲሆን ደብተራ ኦሪት ሆና ሥርዓት ኦሪት፣ መሥዋዕተ ኦሪት የተሠራባት እንደሆነች የተለያዩ የታሪክ መጽሐፍት ያስረዳሉም። መጽሐፍቱ እንደሚተነትኑት ከአራት ሺ አምስት መቶ አሥራ አምስት ዓመተ ዓለም ከክርስቶስ ልደት በፊት ከሐዲስ ኪዳን በፊት ጀምሮ መሥዋዕተ ኦሪት ተሰውቶባታል። በዚሁ ዓመተ ዓለም ክልል ውስጥም መስፍኑ ሳቤቅ የዳዊት የወንድም ልጅ ገሊላ ተድባበ ጽዮን ብሎ ሰይሟታል። ተድባብ ማለት የቃሉ ትርጉም ከግእዝ የተወሰደ ሲሆን ትርጉሙ ድጋፍ ጫፍ፣ መዛነቢያ፣ ድባብ፣ ታላቅ ጥላ ማለት ነው። መስፍኑ ሳበይቅ ተድባበ ጽዮን ብሎ ከሰየማት በኋላ እስራኤላዊው ሊቀ ካህናት አዛርያስ ደግሞ የመጀመሪያው የተድባበ ማርያም ሊቀ ካህናት ነው። ቀደም ወይ ምንሊክ ወደ ኢትዮጵያ በመጣበት ጊዜ ስርዓተ መንግስቱን እንዲጸናለት በማሰብ አስራ ሁለት ሺህ የጦር ሠራዊትና አስራ ሁለት ሺህ የአስተዳዳሪዎች ሦስት መቶ አሥራ ስምንት ሌዋውያን ካህናትን አስከትሎ መጥቶ ነበረም። የቤተ መቅደሱ አገልግሎት በሦስት አበይት ክፍሎችም ይከፈል ነበር። አንደኛ ዕለታዊ አገልግሎት። ይህ አገልግሎት ጠዋትና ማታ የሚቃጠል መሥዋዕትን መሠዋት፣ ማብራቶችን ማብራት እጣን ማጠን ሰው የሚያመጣውን መስዋዕት ማቅረብ ነበረ። ሁለተኛ ሳምንታዊ አገልግሎት ይህ አገልግሎት በሳምንት በሰንበት ዕለት ኅብስ ተገጽ በገበታ ላይ የማኖር አገልግሎት ነው። ሦስተኛ ዓመታዊ አገልግሎት ዓመታዊ አገልግሎት በማስተስሪያ ቀን ልዩ ሥርዓትን የመፈጸም አገልግሎት ነው። ከላይ የተገለጹት የአገልግሎት አይነቶች እስከ አዲስ ኪዳን መግቢያ ድረስ በርዕሰ አድባራት ወገዳማት ተድባበ ማርያም ሲፈጸሙ እንደ ነበር ይታወቃል። ስለዚህ በመንፈሳዊ አገልግሎት መሪው ሊቀ ካህናቱ አዛርያስ ሲሆን፣ ሥርዓተ ኦሪቱን በምኵራብ ወይም በደብተራ ኦሪት ሲፈጽምና ሲያስፈጽም በዓለማዊ አስተዳድር ደግሞ መሳፍንቱን፣ መኳንንቱን የሚመራው የዳዊት የወንድም ልጅ መስፍኑ ሳቤቅ ነው። ከዚህም በተጨማሪ ሊቀ ካህናቱ አዛርያስና መስፍኑ ሳቤቅ ቅድስቲቱን ከተማ ኢየሩሳሌምን ለማስታወስ በተድባበ ጽዮን አካባቢ ያሉትን አገሮች በኢየሩሳሌም አካባቢ ባሉ ቦታዎች ስም ለመሰየም ሞክረዋል። ለምሳሌ ያህል ቤተ ክርስቲያኗ ተድባበ ጽዮን ያለችበትን ቦታ ገሊላ ሲሉት በዙሪያ ያሉትን ደግሞ ደብረ ዘይት፣ ኬብሮን፣ ኢያሪኮም፣ ፍልስጤም፣ ሎዛ፣ ጋዛ፣ ኮሬብ፣ ደብረ ታቦር፣ ደብረ ሲና፣ አርሞንኤም፣ ኢየሩሳሌም ብለው ሰይሟቸዋል። እስካሁንም ድረስ በዚያው ስም ይጠራሉ። ከነዚህም መካከል በታቡር ተራራ አጤ ይኩኑ አምላክ ንግሦበታል ታላቁ ሊቅ ዮሐንስ ገብላዊ የቅኔ ምስጢርም ደርሶበታል። የኢትዮጵያ ነገሥታት አብርሃና አጽብሃ ርዕሰ አድባራት ወገዳማት ተድባበ ማርያምን በ330 ዓመተ ምህረት በከበሩ ማዕድናት ሕንፃዋን ሠርተዋል በሊቀ ጳጳሱ በአባ ሰላማ ከሣቴ ብርሃን ዘመነ ጵጵስና በነገሥታቱም በአብርሃና በአጽባሃ ዘመነ መንግሥት የታነጸው ሕንፃ ቤተ ክርስቲያን መሬት ለብሶና ተሰውሮ የሚኖር ሲሆን ሕንፃው የተሰወረበት ታቦት ግንብ እየተባለ ይጠራል። የስውር ቤተ ክርስቲያን አጥርና ቅጥር የነበረው መሆኑ ስለሚታመን ቅጥር በሚል ተጨማሪ ስም ይጠራል። ነገሥታቱ አብርሃና አጽባሃ የርዕሰ አድባራት ወገዳማት ተድባበ ማርያምን ሕንፃ የሠሩት ባብራ ዋጽባ ገድል የተጻፈውን ቃል እንዲህ ይነበባል። ወአደው ፈለገ ተከዚ ወቦው ብሔረ አምሃራ ውሃነጹ በሕየ መቅደሰ ወሰመይዋ ለይእቲ መቅደስ ተድባበ ማርያም ወሴሙ በውስቴታ በትራርክ ዘውእቱ ሊቀ ካህናት ወአልዓሉ ክብራ እምኵሎን አድባራት። ይህም ሲተረጐም የተከዚን ወንዝ ተሻግረው ምድረ አማራ ገቡም በዚያም ቤተ መቅደስን ሠሩ። ያቺንም ቤተ መቅደስ ተድባበ ማርያም አሏት። በውስጧም በትሪያርክን ሾሙ። ከብሯንም ከአድባራት በላይ ከፍ ከፍ አደረጉ። ርዕሰ አድባራት ወገዳማት ተድባበ ማርያም በዘመና አብርሃ ዋጽብሃ በሊቀ ጳጳሱ በአባ ሰላማ ከሳቴ ብርሃን አመራር ሰጭነት 999 ሊቃውንት ከሰሩ በኋላ መርሃ ጽዮን በትሪያርክ ሹመው ለእነርሱም መተዳደሪያ ርስት ጉልት ሰጥተዋል። እዚህ ላይ ልብ ማለት ያለብን ርዕሰ አድባራት ወገዳማት ተድባበ ማርያም በቀደማዊ ምኒልክ ዘመነ መንግሥት መሥዋዕተ ኦሪት ከተሰዋባቸው አራት መናብርተ ጽዮን ካክሱም ጽዮን ቀጥሎ በሁለተኛ ደረጃ ላይ የምትገኝ ሲሆን በዘመነ አብርሃ ወአጽብሃ ዘመነ መንግሥትም መሥዋዕተ ሐዲስ ከአክሱም ቀጥሎ በሁለተኛ ደረጃ የተሰዋው በተድባበ ማርያም ነው። ስሟ ግን ከዚህ በኋላ ተድባበ ጽዮን መሆኑ ቀርቶ ተድባበ ማርያም ተብሏል። አስተዳዳሪዋም በትሪያርክ መራጺውን ይባል ነበር። ርዕሰ አድባራት ወገዳማት ተድባበ ማርያም ከአፄ ገላውዲዮስ እስከ ንጉስ ሚካኤል። በ1518 ዓመተ ምህረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን የወረረው ግራኝ አህመድ በተነሳበት ወቅት የርዕሰ አድባራት ወገዳማት ተድባበ ማርያም ካህናትንና የመቤታችንን ጽላት በመያዝ የዘመተው አጼ ገላውዲዮስ በ1535 ዓ ም የካቲት 16 ቀን የበጌ ምድር ግዛት በሆነው ደንቢፉ ገራ ላይ ግራኝን ድል አደረገ። ድል ባደረገበት ማግስትም ዋና ከተማውን ተድባበ ማርያምን ካስማ ከተባለ ቦታ ላይ አደረገ። ሆኖም የርዕሰ አድባራት ወገዳማት ተድባበ ማርያም ቤተ ክርስቲያን በግራኛ አህመድ ወረራ ጊዜ ምንም አይነት ጥፋት አልተፈጸመባትም። ግራኛ አህመድ አማራ ሳይንት ምድር ገባ የሚል ታሪክም አናገኝም። አጼ ክላውዲዮስን ጨምሮ በኢትዮጵያ የነገሱ ቅዱሳን ነገሥታት ማለትም እንደ ቅዱስ ላሊበላ፣ እንደ አጼ ዘረ ያዕቆብ፣ አፄ በዕደ ማርያም አጼ እስክንድርን የመሳሰሉ የርዕሰ አድባራት ወገዳማት ተድባበ ማርያምን ሕንፃ ቤተ ክርስቲያን አሳድሰዋል፣ ልብሰ መንግሥታቸውንም አበርክተዋል። ርዕሰ አድባራት ወገዳማት ተድባበ ማርያም አጼ ገላውዲዮስ ግራኛ አህመድን ድል ካደረጉ በኋላ ዋና ከተማቸውን ተድባበ ማርያም ካስማ ከተባለ ቦታ ላይ አድርገው በዘመነ አብርሃ ወአጽባ ጥር 21 ቀን ሲከበር የነበረውን በዓለ ንግሥ በእመቤታችን የልደት ቀን ግንቦት አንድ እንዲሆን ከማድረጋቸውን በተጨማሪ አብርሃ ወአጽብሃ በሠሩት ሥርዓት ላይ ተጨማሪ ብዙ ሥርዓት ሠርተዋል። ለምሳሌ 999 በነበረው ካህን ወይም ሊቃውንት ላይ 318 ሊቃውንት ጨምረው አንድ ሺ ሦስት መቶ ዐሥራ ሰባት አድርገውታል። አፈው ድንግል የተባለውን የአራቱን ጉባኤና የተለያዩ ቋንቋዎች ሊቅ የወርቅ ጫማቸውን አጫምተው የወርቅ ዘውዳቸውን ሰጥተው መያዣው የወርቅ የሆነ ያር ጭራማ ሲዘው በወርቅ ወንበር አስቀምጠው ከመሾማቸውን በተጨማሪ ተድባ በማርያም ንግሥት ሰይፈ ገላውዲዮስ የግራኝም መቤት አፈ ወድንግል በትሪያርክ ብለው በመላው ኢትዮጵያ አዋጅ አውጀዋል። ስለዚህ በአካባቢው ሕዝብ የግራኝ መቤት እየተባለች መጠራት የጀመረችው ከዚህ በኋላ ነው። ይህን ከማድረጋቸውን በተጨማሪ አፄ ገላውዲውስ ለተድባበ ማርያም ሲሶ መንግስታቸውን ሰጥተዋል። በመቀጠልም ስርዓተ ደወልን በተመለከተ መረዋ ከከበሩ ጋር አብሮ እንዲመታ ከሌላ ደብርና ገዳም ግን ከበሩ ከመረዋ ጋር አብሮ እንዳይመታ ብለው ሥርዓት ሠርተዋል። ይኸውም እስከ ዛሬ ድረስ በተድባበ ማርያም ሲፈጸም ይኖራል። ምክንያቱም ተድባበ ማርያም ከተመሠረተች ጀምሮ ምንም ዐይነት ጥፋት ወይም ጒዳት አግኝቷት አያውቅም። ለምሳሌ ጉዲት ይሁዲት የተባለችው ከሃዲት ለአርባ ዓመታት ግራኝ አህመድ ለአሥራ አምስት ዓመታት ኢትዮጵያን በወረሩበት ጊዜ ተድባበ ማርያምን ማጥፋት ቀርቶ እግራቸው የአማራ ሳይንትን ምድር አልረገጠም ስለዚህ ነው ሥርዓተ ኦሪቱም ሆነ ሥርዓተ ሐዲስ በተድባበ ማርያም ምንም ሳይጓደል እስካሁኑ ሰዓት መድረስ የቻለው ለአንድም ቀን በተድባበ ማርያም ስባተ እግዚአብሔር ሳይቋረጥ ሲነገር ይኖራል ያልነው ለዚሁ ነው። ሊቃውንቱ በየዓመቱ ግንቦት አንድ ቀን

ያሉ የሚዘምሩት ከሊቃውንቱ መካከል አዛዥ ጌራና አዛዥ ዘራጉኤል የተባሉ ሊቃውንት በድጓ በዜማው በኩል ተመድበው በቅዱስ ያሬድ ተደርሶ የነበረውን ምልክት አልባ ዜማ የጠፋውን ከማቅናታቸው በተጨማሪ ለዜማው ቤትና ምልክት አውጥተዋል፣ አበጅተዋል። እነሱም ያዘጋጇቸው ምልክቶች ብዛት ከአንድ ሺህ አምስት መቶ ብቅ ከሁለት ሺም ዝቅ ይላል። በትርጓሜ መጽሐፍትም በኩል የተድባበ ማርያም ሊቃውንት ለኦርቶዶክሳዊት ቤተ ክርስቲያን ከፍተኛ አስተዋጽኦ አድርገዋል። ብዙ መጽሐፍትን ከአረብኛና ከተለያዩ ቋንቋዎች ወደ ግዕዝ መልሰዋል። ርዕሰ አድባራት ወገዳማት ተድባበ ማርያም ከንጉሥ ሚካኤል እስካሁኑ ጊዜ። ርዕሰ አድባራት ወገዳማት ተድባበ ማርያም በንጉሥ ሚካኤል ዘመን ለዘጠነኛ ጊዜ ሕንፃዋ በማረና በተዋ በመልኩ ታነጸ። በንጉሥ ሚካኤል መልካም ፈቃድ የታነጸው የርእሰ አድባራት ወገዳማት ተድባበ ማርያም ቤተ ክርስቲያን በአሁኑ ጊዜ አገልግሎት እየሰጠ ይገኛል። አሁን ያለው ሕንፃ ቤተ ክርስቲያን እድሳት ቢደረግለትም ሕንፃው በአስተማማኝ መልኩ ይገኛል። ንጉሥ ሚካኤል ሕንፃውን አሰርተው ካጠናቀቁ በኋላ የተለያዩ አልባሰ መንግሥትና የእንቁ የአልማዝ፣ የወርቅ፣ የብር፣ የከበሩ ማዕድናትንም አስረክበዋል። ርዕሰ አድባራት ወገዳማት ተድባበ ማርያም ከንጉሥ ሚካኤል እስካሁን ጊዜም ርዕሰ አድባራት ወገዳማት ተድባበ ማርያም ከንጉሥ ሚካኤል ጀምሮ አሁን እስካለንበት ክፍለ ዘመን ድረስ ክብሯ ተጠብቆ አገልግሎቱም ሳይጓደል የቆየ ሲሆን የሊቃውንቱ ቁጥር ግን መቀነሱ አልቀረም። የርዕሰ አድባራት ወገዳማት ተድባበ ማርያም ቤተ ክርስቲያን አገልግሎት በአገረ ስብከቱ ስር ከሚገኙ ገዳማትና አድባራት ለየት የሚያደርገው ከዓመት እስከ ዓመት የቅዳሴ ሥርዓት አይጓደልም። የመሃሌቱና የሰዓታቱም አገልግሎት በአበይት በዓላት፣ በወር በዓላት ሆኖም ከሌሎች ገዳማትና አድባራት የማይነገር ነገር ግን በተድባበ ማርያም እስካሁን ድረስ ያልተቋረጠ የመዓልት ሰዓታት የሚባል በአጽዋማት ወቅት በየዕለቱ ይደርሳል። የጉባኤውም ሂደት ሁሉም የአብነት ትምህርት ቤቶች እየተሰጡ ይገኛሉ። ርዕሰ አድባራት ወገዳማት ተድባበ ማርያም የዘውድ አገዛዝ እስካበቃበት ጊዜ ድረስ በሥራተ ንግሥና ስትሳተፍ ቆይታለች። የሥራተ ንግሥና ተሳትፎ ይፈጸምባቸው የነበሩ ጥንታውያን አድባራትና ገዳማት የሚከተሉትም ናቸውም። እነዚህም አድባራትና ገዳማት አራቱ መናብርተ ጽዮን በመባል የሚታወቃሉ። አንደኛ ርዕሰ አድባራት ወገዳማት አክሱም ጽዮን ስትሆን፣ እርሷም ዘውድ የማቀዳጀት ድርሻ አላት። ሁለተኛ ርዕሰ አድባራት ወገዳማት ተድባበ ማርያም ስትሆን፣ እርሷም ሰይፈ መንግሥት የማስታጠቅ ድርሻ አላት። ሦስተኛ ርዕሰ ርዑሳን መርጡለ ማርያም ስትሆን እርሷን ልብሰ መንግሥት የማልበስ ድርሻ አላት። አራተኛ ጣና ቅዱስ ቂርቆስ ሲሆን እርሱም ቅብአ መንግሥት የመቀባት ድርሻ አለው። በዚሁ ምክንያት በአራቱ መናኅበርተ ጽዮን ለሚሹሙ አስተዳዳሪዎች የሚከተለው የማዕረግ ስም ተሰጥቶአል። የርዕሰ አድባራት ወገዳማት አክሱም ጽዮን ቤተ ክርስቲያን አስተዳዳሪ ንቡረ እድ የርዕሰ አድባራት ወገዳማት ተድባበ ማርያም ቤተ ክርስቲያን አስተዳዳሪ በትርያርክ፣ የርዕሰ ሩዑሳን መርጦ ለማርያም ቤተ ክርስቲያን አስተዳዳሪ ርዕሰ ሩዑሳን፣ የጣና ቂርቆስ ቤተ ክርስቲያን አስተዳዳሪ ሊቀ ካህናት ይባላሉም። ርዕሰ አድባራት ወገዳማት ተድባበ ማርያም ከፓትርያርክ መርሃ ጽዮን ጀምሮ እስከ ቀዳማዊ ኃይለ ሥላሴ ድረስ ማለትም እስከ 1942 ዓመተ ምህረት ሲሆን ፓትርያርክ ወልደ ገብርኤል የተባሉ የርዕሰ አድባራት ወገዳማት ተድባበ ማርያም አስተዳዳሪ በዚህ የማዕረግ ስም ተጠርተዋል። ፓትርያርክ ወልደ ገብርኤል ከዚህ ዓለም ከተለዩ በኋላ ግን የርዕሰ አድባራት ወገዳማት ተድባበ ማርያም ቤተ ክርስቲያን የበላይ አስተዳዳሪና ጠባቂም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ሲሆኑ ከዚህ ጊዜ ጀምሮ የሚሾሙት አስተዳዳሪዎች ደናግላን ቆሞሳት ሆነው የፓትርያርኩ ተጠሪ በመባል ሲሾሙ ቆይተዋል። ለምሳሌ ያህል አባ በትረ ጽዮን ሙላቱ የተባሉት ድንግል ቆሞስ በርዕሰ አድባራት ወገዳማት ተድባበ ማርያም ቤተ ክርስቲያን የፓትርያርኩ ተጠሪና የቦረና አውራጃ ቤተ ክህነት ሥራ አስኪያጅ በሚል ማኅተም ሲፈርሙ የቆዩ ሲሆን አባ ጥላሁን ወልደ ትንሣኤ ዘለቀ የተባሉት ድንግል ቆሙ ስም በዚሁ ዐይነት ከፓትርያርኩ ተሹመው ሲያስተዳድሩ ቆይተዋል። በመጨረሻም መምህር ጌራ ወርቅ ጸምሩ የተባሉት ታላቁ ሊቅ በአስተዳዳሪነትና በመምህርነት ለብዙ ዘመናት አገልግለዋል። የርዕሰ አድባራት ወገዳማት ተድባበ ማርያምን ቤተ ክርስቲያን የጎበኙ ፓትርያርኮችና ሊቃነ ጳጳሳት እንዲሁም እጨጌዎች። የርዕሰ አድባራት ወገዳማት ተድባበ ማርያም ቤተ ክርስቲያንን በየጊዜው የጎበኙ ፓትርያርኮችና ሊቃነ ጳጳሳት የሚከተሉት ናቸውም፤ ብፁዕ ወቅዱስ አቡነ ተክለ ሃይማኖት ርእሰ ሊቃነ ጳጳሳት ወፓትርያርክ ዘኢትዮጵያ ብፁዕ ቅዱስ ዶክተር አቡነ ጳውሎስ ቀዳማዊ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት የዓለም አብያተ ክርስቲያናት ምክር ቤት ፕሬዝዳንት፣ በዓለም ሃይማኖቶች ለሰላም የክብር ፕሬዝዳንት። ብፁዕ አቡነ ሳሙኤል የደቡብ ወሎ አገረ ሰብከት ሊቀ ጳጳስ። ብፁዕ አቡነ ገሪማ፣ ብፁዕ አቡነ ማቲያስ፣ ብፁዕ አቡነ በርናባስ፣ ብፁዕ አቡነ ቂርሎስ፣ ብፁዕ አቡነ አትናቴዎስ የደቡብ ወሎ አገረ ስብከት ሊቀጳጳስ ጳጳስ፣ ብፁዕ አቡነ ማርቆስ ግብፃዊ፣ ብፁዕ አቡነ ጴጥሮስ ሊቀ ጳጳሳት ግብፃዊ፣ ብፁዕ አቡነ ዮሳብ ግብፃዊ፣ ብፁዕ አቡነ በርቶሎሜዎስ የሲዳሞ አገረ ስብከት ሊቀጳጳስ ብፁዕ አቡነ ማቴዎስ ዘኢትዮጵያ ሌሎችንም ጨምሮ የርዕሰ አድባራት ወገዳማት ተድባበ ማርያም ቤተክርስቲያንን የጎበኙ ፓትሪያርኮችና ሊቃነ ጳጳሳት ቁጥር በርካታ ነውም። በርዕሰ አድባራት ወገዳማት ተድባበ ማርያም ቤተክርስቲያን የተከናወኑና እየተሰሩ ያሉ ልማታዊ እንቅስቃሴዎች በርዕሰ አድባራት ወገዳማት ተድባበ ማርያም ቤተ ክርስቲያን አስተዳደር፣ በሳይንት ወረዳ አስተዳደር፣ በሳይንት ህዝብ፣ በአዲስ አበባና በደሴ ከተማ የሚገኙ የልማት ኮሚቴዎች ትብብር አማካኝነት በርዕሰ አድባራት ወገዳማት ተድባበ ማርያም ቤተ ክርስቲያን የሚከተሉት የልማት ሥራዎች ተከናውነዋል። የቤተ ክርስቲያን ዕድሳት ሥራ የቤተ ክርስቲያኗን ጥንታዊነትና ታሪካዊነት በተለያዩ ሚዲያዎችና ጽሑፎች የማስተዋወቅ የተለያዩ የቤተ ክርስቲያን መገልገያ ንዋየ ቅድሳትን የማሟላት፣ መንፈሳዊ አገልግሎት እንዳይቋረጥ አስፈላጊ የሆኑት የአገልግሎት ዕቃዎች እንዲሟሉ የማድረግ፣ ከጥንት ጀምሮ ሲወርድ ሲዋረድ የመጣው የአብነት ትምህርት ቤት ተጠናክሮ እንዲቀጥል የመደገፍ ከአጅባር ከተማ መገንጠያ እስከ ተድባበ ማርያም የተራራ በር ጥግ ድረስ የሚደርስ የመኪና መንገድ ተሠርቶም አገልግሎት ላይ እንዲውል የማድረግ በየአመቱ ግንቦት አንድ ቀን የሚከበረው የእመቤታችን የቅድስት ድንግል ማርያም የልደት በዓል በተሻለ ድምቀት እንዲከበርና የተለያዩ መንግስታዊ የሆኑና መንግስታዊ ያልሆኑ ጎብኚዎችም ከቦታው ድረስ በመሄድ እንዲጎበኙ አድርጓል። በቦታውም ጥንታዊ ቅርሶች ባስተማማኝ ሁኔታ እንዲጠበቁ ዘመናዊ ሙዚየም እንዲሰራ ከአማራ ክልላዊ መንግስትና ማዕከላዊ መንግስትም ከቦታው ድረስ በመሄድ የመሰረት ድንጋይ አስቀምጠዋል። አስፈላጊ የበጀት ድጋፍም እንዲደረግ ቃል አስገብቷል። በአጂባር ከተማ የንዋየ ቅድሳት ማከፋፈያ ሱቅ ተሰርቶ አገልግሎት ላይ እንዲውልም አድርጓል። በርዕሰ አድባራት ወገዳማት ተድባበ ማርያም ቤተክርስቲያን አጠገብ የእንግዶች ማረፊያ ወይም ገስት ሃውስ ተሰርቶ አገልግሎትም ላይ ውሏል። በርዕሰ አድባራት ወገዳማት ተድባበ ማርያም ቤተክርስቲያን ሊሰሩ የታሰቡ ዕቅዶች በርዕሰ አድባራት ወገዳማት ተድባበ ማርያም ቤተ ክርስቲያን ሊሰሩ የታሰቡ ዕቅዶች የሚከተሉት ናቸው። በአዛዥ ጌራና በአዛዥ ራጉል ሲሰጥ የነበረው የቅዱስ ያሬድ ዜማ በተጠናከረ መልኩ እንዲቀጥል፣ ለቤተ ክርስቲያኒቱ አገልግሎት የሚሰጡ የተለያዩ የልማት ተቋማት እንዲስፋፉ ማድረግ ከሳይንት ወረዳ እስከ ርዕሰ አድባራት ወገዳማት ተድባበ ማርያም ቤተ ክርስቲያን ድረስ የደረሰውና አገልግሎት መስጠት የጀመረው የመኪና መንገድ በአስተማማኝ መልኩ ተሰርቶ አገልግሎት እንዲሰጥ አስፈላጊውን ጥረት ማድረግ። የቦታዋ ጥንታዊ ቅርሶች በአስተማማኝ መልኩ እንዲጠበቁ ማድረግና ሊሠራ የታሰበው ዘመናዊ ሙዚየም ተሠርቶም አገልግሎት እንዲሰጥ አስፈላጊውን ጥረት ማድረግ በተለያዩ የኢትዮጵያ ገዳማትና አድባራት እንደሚደረገው ጉዞ ማህበራት ወደ ርዕሰ አድባራት ወገዳማት ተድባበ ማርያም እንዲጓዙ የተጠናከረ ቅስቀሳ ማድረግ። የርዕሰ አድባራት ወገዳማት ተድባበ ማርያም ታሪክ እንደ ውቅያኖስ የሰፋ ሲሆን አሁን ያቀረብነው ግን ከብዙ በጥቂቱ ከረጅሙ ባጭሩ የቦታዋን ጥንታዊነትና ታሪካዊነት ለማስተዋወቅ ያህል ነው። አሁን ያቀረብነው ታሪኩን ብቻ ሲሆን በተለያዩ ነገሥታት የተበረከቱትን ልዩ ልዩ ቅርሶችና ከኢትዮጵያውያንም የመጡትን ንዋየ ቅድሳትና በቦታው የሚገኙትን የነገሥታቱንና የሰማዕታቱን አጽምም ጨምሮ ሌሎች ታሪካዊ ቅርሶችን በክፍል ሁለት ዝግጅታችን ጊዜን እንቀርባለን። ወስብሐት ለእግዚአብሔር።